ምሽት የት ነበርሽ? እኔ ሩታዬን ማግኘት አልፈልግም። መጨረስ ካለብኝም ከአንተ ጋር ጨርሳለሁ። የሩታ ጥፊ በጣም ያሳምማል። ከግርግዳ ነው የሚያጋጨኝ። ለራሴ አቅም የለኝም ያልሽ ሴትዮ ደመቁዬ ማለት ነው። አሰላሙ አሌይኩም ወራመቱ ለበረካቱ፣ እንዲሁም ክርስቲያን እህቶች እንዴት ናችሁ? ደህና ናቸው። ላይክ ሰብስክራይብ በማድረግ ጀምሩ ማለት ነው ቪዲዮን እና ትናንትና ለአንተ ስሜት አለኝ። አንተን አፈቅረሃለው። ዛሬም አፈቅረሃለው የኔ እንደምትሆን ደግሞ ውስጤ ይነግረኛል፣ አለች። ትላንትና የአንቺ እንደሚሆን ውስጥሽ አልነገረሽም? እንደ ዛሬ ከሩታ ጋር ስታዩ ሩታ አረገዘሽ ሩታን አገባት ሲባል ነው የታየሽ ወይስ ደግሞ መኪና የያዘ ሲባል ነው የታየሽ? ይሄ ልጅ የሚዲያ የሚዲያው ድምቀት ስለሆነ ነው የታየሽ? በነገራችን ላይ ሩታን ለመጉዳት ወይም ደግሞ በሰው ትዳር ገብተሽ ለመበጥበጥ የምታደርጊው ጥረት በጣም ያስጠላል ማለት ነው። አንቺ ዛሬ ላይ ሳይሆን ሩታ አርግዛ ሩታዬ ትዳሯን እየመራ ወይም ደግሞ ሩታን እጎዳለሁ ነው ብለሽ ሳይሆን ሁሉም ሰው የዘራውን ነው የሚያጭደው። በነገራችን አንቺ ዛሬ እነሱ ትዳር ላይ ገብተሽ ብትበጠብጭ ነገ ደግሞ ይሄ ትዳር ለእኔ ይበጀኛል አብርሽ የኔ ይሆናል ብለሽ አስበሽ ከሆነ በጣም ተሳስተሻል። የፈሰሰው እኮ አይታፈስም። ትላንትና ሌላ ይወድ ጀምሮ አብሪ ዛሬ ከድሮ ፍቅረኛው ይጀምራል በሽ ታስቢ ያለሽ አትሳሳች። ብታስቢም ቢሆን እንኳን ማለት ነው ያኑረኛል ወይም ደስተኛ እሆንበታለሁ ብለሽ አታስቢ ማለት ነው። ስሜትሽን ደግሞ ትላንት ነበር ማዳመጥ የነበረብሽ ያኔ መጀመሪያ ማለት ነው። አሁን ማንም አይሰማሽም። ማንም ሊቀበልሽ ደግሞ አይችልም። አንዳንድ እንዳንቺ አይነት ገልቶዎች ካልሆኑ በቀር ማንም ሊቀበልሽ አይችልም። አቢብቲ እና ስሜትሽ ትላንትና አልነበረሽም ዛሬ ነው አብሮሽ ተለውጦ ስታዩ ሌላ ሰው ሆኖ ስታዩ ነው ስሜት የኖረሽ ማለት ነው። እና ደግሞ ምታፈቅሪው እንደዛው ትላንት ብታፈቅሪው እኮ ያኔ ስትለያዩ ተስማምተን የተለያየ ነው ብሏል። አብርሽ ማለት ነው እንደ አጠገብሽ ነው የተናገረው። መለስ ብለሽ ሪከርዶችን አዳምጪ ብሎሻል። በደንብ አርግሽ አዳምጪ፣ የሰው ሕይወት ከመበጥበጥሽ በፊት ማለት ነው። እኛ ሩታዬ ሰላም ትሁንልን፣ ሌላው ሌላ ነገር ነው። እኔ የምፈልገው የሩታ ተከፍታ አልቅሳ ምናምን እንድትመጣ አልፈልግም በፍጹም ማለት ነው። አንዴ ደግሞ የእሷን ጥፊ ደግሞ ብታቀምስሽ በጣም ደስ ይለኛል። የዛሬዋ ቀን አልመሽም ብላኛለች። በነገራችን ላይ ቤተሰብ ምን ይላት? ምን ይባባላሉ? ከሩታ ጋር ተገናኝተው ምን ይፈጠራል? የሚለው በጣም በጣም በጣም ሀሳብ ሆኖብኛል ማለት ነው። እና እኛ የምፈልገው የሩታን ሰላም ነው። ሩታን አትንኪብን ሩታ ሩታ የምትዩ ደግሞ ያው ጥፊዋን ፈርተሽ እንደሆነ ሁላችንም እናውቃለን። ለአንተ ፍቅር አለኝ ምናምን ካሹ እንዳፈቀርሽው ኑሪ። ይሄ ልጃውን ባለትዳር ነው። ሩታ እና አብርሽ አንድ ነን ብሎሻል። ሩታ ከአንተ ጋር ነው የምጨርሰው። አብርሽ አብርሽ በገባበት ሩታ አለችበት፣ ምክንያቱም ትዳር ስለሆነ ይሄ ትዳርን የሚያናጋ ነገር ይዘሽ ስለመጣሽ ማለት ነው ሚዲያ ላይ ይዘሽ ስለወጣሽ ስለዚህ ሩታንም ይመለከታታል። አንቺ ከማላቸው ብትወጪ እነዚህ ልጆች ሰላም ቢሆኑ የተመረጠ ይሆናል ማለት ነው። የት ነበርሽ? ምርጥ ስም ነው ለአንቺ፣ የት ነበርሽ ማለት ስምሽ፣ ያኔ ቀይር የላታለው ከነፂ የት ነበርሽ እና ማለት ነው። ፋሚሊዎች፣ ዛሬ እንግዲህ በጉጉት እንጠብቋለን። በጉጉት ማለት ነው ጓግቷችሁ ጠብቁት እና ብዙዎቻችሁ የምትጨናነቁ እንድትኖርቻ አትጨናነቁ፣ ምክንያቱም ስራ ነው ይስሩበት፣ ተዋቸው። ግን ሩታዬ ተከፍታ ወይም አልቅሳ ወይም አዝና ምናምን እንድትመጣ አንፈልግም። ደስተኛ ሆና አሸናፊ ሆና ሁሌም ሁሌም ታሸንፋለች። ዛሬም ደግሞ አሸናፊ ሆና እንጂ ተሸናፊ ሆና ማየት አንፈልግም። የእኛ ልጅ አሸናፊና ጀግና ናት፣ ሮታ ማለት ነው። ስለዚህ የት ነበርሽ እንግዲህ ዛሬ ነገሩን ትፈቻለሽ። ማታ እያዳመሽ ሪከርዶችን ቦይሶችን፣ እያዳመሽ የተባባለችውን ነገር ወደኋላ መለስ ብለሽ እያሰብሽ፣ ያው አስበሽበት ምናምን ተረጋግተሽ፣ አብርሻንች እንደማይሆን የሩታ ብቻ እንደሆነ አስበሽ ትመጫለች ብዬ ተስፋ አደርጋለሁ ማለት ነው። እና ፋሚሊዎቼ በቪዲዮ እንገናኛለን በኋላ ማለት ነው። እንግዲህ መምጣታቸው ስለማይቀር እንገናኛለን። እስከዛው ድረስ ቸርሰን ብትልኝ፣ ሰላሙንልኝ፣ ሰላማችሁ ብዝት ይበልልኝ ማለት ነው።